ተመልሰናል። አድማጮቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የእንግሊዝ ብሔራዊ ቡድንን በተወሰነ መንገድ እናስታውስ። ራስ ወዳድ ተሸናፊዎች ነበርን የሚል አስተያየት ሰጥቷል ስቲቨን ዤራርድ። እንመልከተው ይንን ጉዳይ እንግሊዝ በየበሆነ ጊዜ ልዩነት በጣም ወርቃማ ትውልድ ያላት ሀገር ናት የሚባሉ ብዙ አስተያየቶች ይሰጣሉ። ግን በዋንጫዎች የታጀበ አይደለም አደለ የእንግሊዝ ብሔራዊ ቡድን ስኬት። እንመልከተው ይን ጉዳይ። ልክ ነው። በተለይ የእንግሊዝ ብሔራዊ ቡድንን በተመለከተ አንድ ሁል ጊዜ እንግሊዞቹ በቁጭት የሚያነሱት ቡድን አለ። ከ20 ምናምን ዓመት በፊት የጀምሮ የነበረ በእያንዳንዱ ዲፓርትመንት ትልልቅ ተጫዋቾች የነበሩት። የመሀል ተከላካዮቹ ለሁለት ቦታዎች ቢያንስ ሶስት የላቁ ተጫዋቾች ነበሯቸው። ሪዮ ፈርዲናንድ፣ ጆን ቴሪ፣ ሶል ካምቤል ለሁለቱ ቦታዎች የሚፎካከሩ ናቸው። በግራ መስመር ተከላካይነት ከሮቤርቶ ካርሎስ የአለም ምርጥ የግራ ፉልባክ ተብሎ ለረጅም ጊዜ ሲጠራ ከቆየ በኋላ ከሱ ቀጥሎ የዓለም ምርጥ የግራ መስመር ተከላካይ ተብሎ መጠራት ጀምሮ የነበረውን በአርስናልም በቼልሲም እጅግ ስኬታማ የሆነውን አሽሊኮል ይዘው ነበር። በቀኝ ተከላካይነት ጋሪኔቭል ነበራቸው። መሀል ላይ ለምርጫ ቅንጦት የሆኑ አማካዮች ነበሯቸው። እንዴት አንድ ላይ መጫወት ይችላሉ የሚለውን መጨረሻም ላይ መልስ ሳያገኝ የተቋጨውን ታሪክ አወቅን። እንጂ ላምፓርድ፣ ዤራርድ፣ ስኮል፣ ኦወን፣ ሃርግሬቭዝ፣ ጆ ኮል አይነት በኋላ ደግሞ ማይክል ካሪክ፣ እነዚህ ሁሉ አማካዮች ነበሯቸው። ዴቪድ ቤካም በቀኝ በኩል አለ። ንጹህ የግራ ክንፍ ተጫዋች አልነበራቸውም። ለዚህ ነው ምነው ጊግስ እንግሊዛዊ በሆነ ይሉ የነበሩት። ለዌልስ የአውሮፓ ዋንጫም የዓለም ዋንጫም ተጫውቶ አያውቅም እንደምታቂው ጊግስ ታላቅ ተጫዋች ነው፣ ግን ከምንጊዜም ታላላቅ የክንፍ ተጫዋቾች መካከል አንደኛው ነው። ግን እንዲህ አይነት ንጹህ የግራ ክንፍ ተጫዋች አልነበራቸውም። ስለዚህ ትዝ ይለኛል ሁለት ሺህ ሁለት ያለም ዋንጫ ላይ ሲንክለር የሚባል ትሬቨር ሲንክለር የሚባል የዌስትሃም ተጫዋች ነበር እዛ ቦታ ላይ የተጠቀሙት። ጆ ኮልን ተጠቅሞበታል፣ መጫወት ይችላል ጆ ኮል እዛ ቦታ ላይ ግን መደበኛ ቦታው የግራ ክንፍ ተጫዋችነት አይደለም። ከፊት በአጥቂነት ዌይን ሩኒ እና ማይክል ኦወን አይነት ተጫዋቾች ደግሞ ነበሯቸው። እና ይሄ ቡድን ይሄ ስብስብ ወርቃማው ትውልድ የሚባለው ጎልደን ጄኔሬሽን የሚባለው በሁለት የዓለም ዋንጫዎች ቢያንስ እና በሌሎች አውሮፓ ዋንጫዎች ከሩብ ፍጻሜ በላይ ሄደው አያውቅም። በሌሎች ሀገራት በጣም የተሳካላቸው ትልልቅ አሰልጣኞች እንደ ስቬን ዮራን ኤሪክሰን አይነት አሰልጣኝ እንደ ፋቢዮ ካፔሎ አይነት አሰልጣኝ በየሄዱበት ሁሉ ያሸነፉ አሰልጣኞችን አምጥተው ሞከሩት። ደግሞ በሀገር ውስጥ አሰልጣኞች ከሰር አሌክስ ጋር የሰሩትን እንደ ሚድልስ ቦሮ አይነት ቡድንን ሊካፕ አሸናፊ ያደረጉ የአውሮፓ ውድድር ላይ ያሰለፉ ስቲቭ ማክለረን አይነት አሰልጣኞችን ሞከረ። አልሆነም፣ አልሆነም እና ይህንን ቡድን ለምንድነው ያልተሳካለት የሚለውን ጉዳይ በተመለከተ ብዙ ጊዜ የተለያዩ አስተያየቶች ይሰጣሉ። ግን ሰሞኑን ጉዳዩን እንደገና ከተኛበት ቀሰቀሰው ስቲቨን ጄራርድ የዛ ቡድን አባል ነው የነበረው። ከዛ ቡድን ወርቃማ ልጆች መካከል አንደኛው ነው የነበረው ኢንተርቪው ያደረገው ደግሞ ቃለ ምልልሱን ያደረገለት ደግሞ ሌላ የዛ የወርቃማ ትውልድ አባል የነበረው ሪዮ ፈርዲናንድ ነው። እና ያንን ቡድን በጣም በከራር መራር ቃላት የተቸው ትንሽ ብንሰማው ጥሩ ነው።

ስለሆነን ሳይሆን አይቀርም ለምሳሌ እኔ ከማንም የማንቸስተር ዩናይትድ ወይም ቼልሲ ተጫዋች ጋር ጓደኛ ልሆን አልችልም ነበር ያኔ ስንጫወት ከነበረን ቅርርብ ይልቅ አሁን ካንተ ጋለኝ ይሏል ሪዮ ፈርዲናንድ ለምን እንዲህ አይነት ጓደኝነትና የቅርርብ መንፈስ የዛሬ 20 አመት ምናምን እድሜያችን ሀያ ሀያ አንድ ሀያ ሁለት እያለ ሳይኖረን ቀረ ምናልባት ራስ ወዳድነት ምናልባት በክለቦች መካከል ያለ ባላንጣነት አላውቅም ግን ያ ቡድን ቴክኒካዊ ችሎታና የጌም እውቀት አይኪው ነበረው። ይሄ ችግራችን ቴክኒካዊ ችግር አልነበርም። ግን ቡድን አልነበርንም ነው የእሱ ድምዳሜ። ለዚህ ነው ያንን ቡድን ኢጎቲስቲካል ሉዘርስ ሰልፊሽ ሉዘርስ በሚሉ ጠንካራ ቃላት የተቸው። ይህንኑ ተመሳሳይ ንግግር ግን ከዚህ በፊት ሰምቸው አውቃለሁ ከራሱ ከጄራርድ ላምፓርድና ራሱ ሪዮ ፈርዲናንድ የዛሬ ሰባት ዓመት አንድ ድህረ ጨዋታ ወይ ቅድመ ጨዋታ ላይ ነበሩ። የቴንቲ ተብሏል አሁን ቴንቲ ላይ እና ሁሉም የሚያነሱት ተመሳሳይ ምክንያት። ሪዮ ፈርዲናንድ ለምሳሌ አጠገቡ ስለነበረው ስለ ፍራንክ ላምፓርድ ምን ይላል? ሁለታችንም በዌስትሃም አካዳሚ ነው ያደግ ነው ከ14፣ ከ15፣ ከ16 ዓመታችን ጀምሮ እና እኩል ያደግ ነው የእድሜ ዘመን ጓደኞች መሆን ነበረብን ሁለታችን። በኋላ ግን እኔ መጀመሪያ ወደ ሊድስ ከዛ ወደ ማንቸስተር ዩናይትድ ሄድኩ፣ ፍራንኪ ደግሞ ወደ ቼልሲ ሄድ። በዛ ዘመን ቼልሲና ማንቸስተር ዩናይትድ ከሌሎቹ ቡድኖች ጋር በእርግጥ ለትልልቆቹ ክብሮች የሚፎካከሩ ነበሩ እና አብረን ያደግን ልጆች ድንገት ራይቫል ሆነን ይልን ባላንጦች ሆንን እና ወደ እንግሊዝ ብሔራዊ ቡድን ካምፕ በምንሄድበት ጊዜ የክለብ ኢንትረስቶቻችንን ይዘን ነው የምንሄድ። ብዙ ጊዜ ምን ይባል ነበር በእንግሊዝ ብሔራዊ ቡድን ካምፕ ውስጥ የማንቸስተር ዩናይትድ ቴብል የሚባላል፣ የቼልሲ ቴብል የሚባላል፣ የአርስናል ቴብል የሚባላል፣ የሊቨርፑል ቴብል የሚባላል። የአርስናል ተጫዋቾች አንድ ላይ ነው የሚሆኑት፣ የዩናይትድ ተጫዋቾች አንድ ላይ ነው የሚሆኑት፣ የቼልሲ ተጫዋቾች አንድ ላይ ነው የሚሆኑት፣ የሊቨርፑል ተጫዋቾች አንድ ላይ ነው የሚሆኑት። ምግብ በሚመገቡበት ጊዜ ማለት አይቀላቀሉም፣ ካንቲን ውስጥ። ለእንግሊዝ ብሔራዊ ቡድን ሊጫወቱ ሄደው የክለብ አጀንዳ ነው እዛ የሚራመደው ማለት እና ዤራርድም የሚለው እሱን እኔ ከብራዚላያን ተጫዋቾች ጋር ተጫዋች አለው ይላል። እዛ የቴንቲ ቃለም ልንስ ላይ ከሌሎች ሀገራት ተጫዋቾች ጋር ተጫዋች ለብራዚሎቹ ለምሳሌ ወደ ብሔራዊ ቡድን የሚሄዱበት አስር ቀን በውድድር ዘመኑ በሙሉ ምርጡ አስር ቀናቸው ተነፋፍቀው ነው የሚገናኙት። የት የሚጫወቱ እኛ ጋር እንደዛ እኔ ደስ አይለኝም። የዓለም ዋንጫ ሲመጣ ይላል ጭራሽ ፍራንክ ላምፓርድ ምን ያለም ዋንጫ ኢንጆይ አድርጌው አላውቅም፣ ደስ ብሎኝ አያውቅም። ያለም ዋንጫ ስብስብ ውስጥ የነበረው መንፈስ አልወደውም ይለ አሁን ሁሉም ተጫዋቾች እየሄዱ ያሉበት አቅጣጫ ያልተሳካልን፣ በክለቦቹ መካከል በነበረው የባላንጣነት ስሜት ምክንያት መተባበር አልቻልም። የክለብ ስኬታችን የበለጠ ይገደን ነበር ነው እንደምት እዚህ ለኛለ አሁን ያለሳሁት የቴኒቲ በጣም ከሶስት ሚሊዮን በላይ ሰው ያየው ነው። እነዛ ኑዛዜ የሚመስል የነዚህ ተጫዋቾች ንግግር ላይ ይጠይቃቸዋል ጋዜጠኛ። ስለዚህ ከክለብ ከብሔራዊ ቡድን ከሀገራችሁ ጥቅም ይልቅ የክለባችሁን እያስቀደማችሁ ነበረ ይላቸዋል ሪዮ ፈርዲናንድ። አሀይ በማወቅ ግን አይደለም ሰብኮንሽስ ነው ይል የማንቸስተር ዩናይትድ ስኬት ይበልጥብኛል፣ የቼልሲ ስኬት ይበልጥብኛል በማለት በስሌት ሳይሆን ግን ሁላችንም በጣም ጠንካራ የፉክክር ሰዎች ስለነበርን አራራ ቀን የሚል አስተያየት ይሰጣል። እኔ ከዚህ አመክኒው ጋር በመጠኑ ይቃረናል የስፔን ብሔራዊ ቡድን እነዛን ስኬቶች ያሳካው የባርሳ ሪያል ማድሪድ ባላንጣነት ጫፍ በነካበት ጊዜ፣ ፔፕ ና ጆዜ በነበሩበት ጊዜ፣ ራሞስ ና ቻቪ በሚደባደቡበት ጊዜ ለምን የስፔን ብሔራዊ ቡድንን አፌክት አላደርገውም? እንደዚያ በፊት ይባል ነበር። በእርግጥ የስፔን ብሔራዊ ቡድንም ቢሆን ክለቢዝም ነበረው። ለባርሳ በጣም ግድ በማለታቸው የተነሳ ለቢልባኦ ግድ ስለሚላቸው፣ ለሪያል ማድሪድ ግድ ስለሚላቸው ወደ ብሔራዊ ቡድን ሲመጡ ያንን የክለብ ስሜታቸውን አይተውትም። ስለዚህ የባርሰሎና ተጫዋች ከሪያል ማድሪድ ተጫዋች ጋር ጓደኛ አይሆን አብሮ ማዕድ አይቀርብም። ነገር ያ በውድድሮች ላይ በተለይ የሚያስፈልገው በዓለም ዋንጫዎች በአውሮፓ ዋንጫዎች ላይ በጣም የሚያስፈልገው ነገር ታክቲካል ወርክ ብዙ የለም። ታክቲካል ስራዎች ለመስራት የሚያስችል በቂ ጊዜም የለምና፣ ስለዚህ ቡድን የምትገነቢው በአብዛኛው በስፒሪት ላይ ነው። ያ ስፒሪት ግን የለም የእንግሊዝ ብሔራዊ ቡድን ውስጥ ለምን ስፔኖቹ ሳይኖራቸው ቀረ? እኔ አላቅም። የስፔን እንዲያውም ከዚህም የከፋ ሪጂናሊዝም አለ። የካታሉኛ አይደንቲቲ ይባላል፣ የባስክ አይደንቲቲ ይባላል። ካታሎኖቹ ነጓርዲዮላ ሳይቀሩ ካታሉኛ ኢዝ ናት ስፔን የሚሉት እንደዛ እያሉ ለስፔን ስፔን ተጫውተዋል። ግን እንግሊዞቹ ጋር ምናልባት ጀራርድ ጋር ካለ አላቅም፣ ዌር ስካውሰርስ ናት ኢንግሊሽ ምናምን ይላሉ። እሱ ጋር ካለ አላቅም። ግን እንግሊዝ ውስጥ ሪጂናሊዝም የለም እንደዚህ በእንግሊዛዊ ማንነት ላይ ጥል የለም። ስፔን ውስጥ እንዲሁም አለ፣ ስፔን ውስጥ አለ እንዲሁም። ስለዚህ ስፔኖቹ እንዴት ያንን ኬሚስትሪ መፍጠር፣ ምክንያቱም ለምሳሌ ጆዜ ሞሪኞ ሄደው ላይከር ካሲያስ ከቻቪ ጋር ወዳጅ ጓደኝነትን ታቆማለ ብለውት ያውቃሉ። ለምሳሌ ያን የነበረው ፍክክር ወደዚህ ጠርዝ የሚወስድ አይነት የነበረው እንዲያም ሆኖ ሁለት የአውሮፓ ዋንጫ እና አንድ የአለም ዋንጫ አሸንፈዋል። ለስድስት አመት ምናምን የስፔን ብሄራዊ ቡድን የአውሮፓ እና የአለም ምርጡ ብሄራዊ ቡድን ነበር። አሁን እኔ ወርቃማ ትውልድ ያለው ማን ነው የእንግሊዝ ሚዲያ ነው ምናምን የሚል ሰው ተሳስቷል። የእንግሊዝ ሚዲያ አይደለም ወርቃማ ትውልድ ያለው የእንግሊዝ ሚዲያ ብዙ ብዙ እንደሚተች አውቃለሁ። የራስ ቡድንን ያለ ልክ የማግነን ትችት እንደሚቀርብበት አውቃለሁ፣ ግን አዳም ክሮዚየር የሚባሉት በጊዜው የነበሩት የእንግሊዝ እግር ኳስ ማህበር አለቃ ሲኢኦ ናቸው። የጀርመን ብሔራዊ ቡድንን ሚዩኒክ ላይ ሄዶ አምስት ላንድ ካሸነፈ በኋላ ማይክል ኦዌን ሃትሪክ ከሰራ በኋላ እዛ ጨዋታ ላይ ሄስኪና ዤራርድ ናቸው ሌሎቹን ጎሎች ያስቆጠሩት። እና ከዚያ ጨዋታ በኋላ ሞቃቸው ሰውዬው እና ቺን ፍሬዝ አመጡ ወርቃማው ትውልድ ምትለዋል የስቬን ዮራን ኤሪክሰን ቡድን በብሔራዊ ቡድኑ ታሪክ ከሚጠቀሱ ትልልቅ ድሎች መካከል አንደኛውን አስመዘገበ። በእርግጥ ክሮዚዬ ቡድኑ ላይ ጫና የሚያመጣ እንዲህ ያለ ፍሬዝ መጠቀማቸው ብዙ ቢያስተቻቸውም ግን ምክንያት ነበራቸው። ያ የአምስት ለአንድ ድል ብቻ አይደለም። ማንቸስተር ዩናይትድ ከዛ የሚኒክ ድል ሁለት ዓመት በፊት የቻምፒየንስ ሊግ አሸናፊ ነበር እና ዩናይትድ የራሱ ወርቃማ ትውልድ ነበረው። የዛ ወርቃማ ትውልድ አባላት አብዛኞቹ እንግሊዛውያን ናቸው። የኔቭል ወንድማማቾች በ99 በጣም አስደናቂ ነበሩ። ዴቪድ ቤከም፣ ኒኪ ባት አይነት ተጫዋቾች ነበሩት። ለእንግሊዝ ብሔራዊ ቡድን ብዙ ባይሰለፍም ግን አንዲ ኮልም የዚያ ቡድን አባል ነበር። ስለዚህ ሰውየው ሲሉ ያንን የሚኒክ ድል ብቻ እያጣቀሱ አልነበርም። ግን እሱ ብቻ አይደለም የጄራርድ ሁልዬ ሊቨርፑል በ ሁለት ሺ አንድ አሁን ዩሮፓ ሊግ የሚባለውን ያኔ ዩኤፋ ካፕ የሚባለውን ውድድር አሸንፎ ነበር። እዚያ ቡድን ውስጥም ሌላ ድንቅ እንግሊዛውያን ተጫዋቾች ነበሩ። በሚቀጥለው አመት የባሎንዶር ያሸነፈው ማይክሎን ብቅ እያለ የመጣው 17 ቁጥር ይለብስ የነበረው ስቲቨን ጄራርድ፣ ዳኒ መርፊ ሮቢ ፋውለር ፋውለር ወደ መጨረሻዎቹ አመታት እየተንደረደረ ቢሆንም በኋላ ወደ ሊድስ ቀጥሎ ወደ ሲቲ ቢሄድም ጄሚ ካራገር አይነት ተጫዋቾች ነበሩት። እንግሊዛውያን ናቸው እነዚህም። አርስናል ልክ እንደዚህ የእንግሊዛውያን ቡድን ነበር። ነው ቬንገር ብዙ የሚተቹት በቂ እንግሊዛውያን አልነበሯቸውም በሚል ነው። ግን ስቲል አሽሊኮልን ዴቨሎፕ አድርገዋል፣ ሶልካምቤልን አስፈርመዋል። ብዙ ባይዘልቅም ሪቻርድ ራይት የሚባል እንግሊዝ ብሔራዊ ቡድን መጣራት የጀመረ ግብ ጠባቂ ነበራቸው። እንደ ማንቸስተር ዩናይትድ እንደ ቼልሲና እንደ ሊቨርፑል ግን እንግሊዛዊ ቡድን አልነበረም። የበለጠ ፎሬን ቡድን የበለጠ ፍሬንች ቡድን የነበረው። ከዚያ ደግሞ ሩኒ ብቅ አለ እና ሩኒ ሮናልዶ ተባለ። ያን ጊዜ ከሮናልዶ ናዛሪዮ ጋር ይመሳሰላል በሚል ያንን የማይረሳ ጎል በ16 ዓመቱ አርስናል ላይ ያስቆጠረ፣ ከዚያ ጨዋታ በኋላ ነው ቬንገር እኔ ባለፈው ሰላሳ አመት እንግዲህ እንደ ግሌን ሆድል አይነት ትልቅ ተጫዋች ያሰልጥነዋል እንደ አይነት ተሰጥ ላይ ወደ እንግሊዝ ከመጣው ጀምሮ እንዳይነት አይነት ተሰጥ ላይ አንድ ጨዋታን ያዩት ና በቃቸው። እሱን ማለት ትልልቆቹን አሰልጣኞች የታለንት አይናቸው የሚያስደንቅ። ሩኒ ብቅ አለ። ግልጽ ነበር ትልቅ ተጫዋች እንደሚሆን ወደ የትም ብሄድ ትልቅ ተጫዋሽ እንደሚሆን ግልጽ ነበር። ያ ቡድን ስቲቨን ጀራርድ፣ ፖል ስኮልስ፣ ካምቤል፣ ቤካም፣ ላምፓርድ፣ ፈርዲናንድ፣ ቴሪ፣ ኔቭል፣ ኮል እና ሌሎች የነበሩት ቡድን ነው። ለዚህ ነው ክሮዚዬ ይሄንን ቡድን ወርቃማ ትውልድ ያሉት። የእንግሊዝ ፕሬስ አይደለም ያለው እንግሊዛን ደጋፊዎች አይደለም ያሉት መጀመሪያ ስለዚህ መጀመሪያውኑ ያ ጫ የሚዲያ ጫና እነሱ ላይ አረፈ ለማለት ግን ያስቸግራል። እኔ ችግሬ የሚነሳው ከዚህ ጋር ነው። አኔ የእንግሊዝ ብሔራዊ ቡድን እግር ኳስ ነው የፈጠረች ነች። አሁን በመጨረሻ ኛ ቅል ሊመጣ ነው የሚል ናፍቆት አለ ነበር ረጅም ጊዜ ግን ከ1990 የዓለም ዋንጫ በኋላ ግማሽ ፍጻሜ ደርሰው አያውቁም ነበር ለረጅም ጊዜ። የሳውዝ ጌትን ስራ አግኝ የማየው ለዚህ ነው። አንደኛ ይህንን የተበላሸ ባህል ያጠፋው እሱ ነው። ክለቢዝምን ያጠፋው እሱ ነው። ትልቅ የካልቸር ሺፍት ነው። ጄራርድም ይመሰክርለታል፣ ሁሉም ተጫዋቾች ይመሰክሩለታል። አንድ የተለወጠው ትልቁ ነገር ያንን የክለብ አጀንዳ በብሔራዊ ቡድን ካምፕ ውስጥ ተጫዋቾች አሁን የሚያንጸባረቁበት ዘመን ቀርቷል። ከሁሉ በላይ እንዲህ አይነት ካልቸራል ትራንስፎርሜሽን ነው አሰልጣኙ ያደረገው ግን ያኔ ረጅም ጊዜ ውጤት የማጣት ታሪክ ውስጥ የነበረ ነው። ከ1966 በኋላ በዊምብሌይ የዓለም ሻምፒዮን ከሆኑበት ቅጽበት በኋላ የእንግሊዝ ብሔራዊ ቡድን ግማሽ ፍጻሜ ለመድረስ እስከ 1990 መጠበቅ አስፈልጎት ነበር። ከዛ 96 ላይ የራሱ የእንግሊዝ ፌ ባስተናገደው 1996 የአውሮፓ ዋንጫ ላይ ግማሽ ፍጻሜ ድረስ ደረሰ። አሁን ኢቨን የዘጠናውን ያለማ የድሮ ጨዋታዎችን የድሮ ቴፖችን ብታይ ግን ከቤልጅየም ጋር ደህና ነበሩ። ከምዕራብ ጀርመን ጋር ለስልሳ ደቂቃ ደህና ነበሩ። በጣም ብዙ አይቻሉ። የኮቪድ ጊዜ እንደዚህ አይነት ጨዋታዎችን ፊፋ ደግሞ በነጻ ይሰጥ ነበር አይነት ጊዜ ብዙ ጨዋታዎችን ዩቲቡ ላይ ይጭን ነበር፣ ያው ሰዎች ቤታቸው ይቀመጡ ስለነበር እንዲያዩ። ከዛ በስተቀር ከግብጽ ጋር ሲጫወቱ ጥሩ አልነበሩም። እንግዲህ የሮብሰን ቡድን ነው ዳይናሚክ የሚባል ባክስሪ የሚጫወት ሞደርን ነው የሚባል ምናምን ቡድን ነበር። ካሜሩንን ማሸነፋቸው ፍጹም እድለኝነት ነው የነበረው እዛ ጨዋታ ላይ እና የተዋጣለት ቡድን አልነበረም። ግን በዛ ደብዛዛ የዓለም ዋንጫ የ19ጠ የዓለም ዋንጫ በታሪክ መጥፎ የዓለም ዋንጫ ነው ይባላል በእግር ኳሱ ጥራት፣ ግማሽ ፍጻሜ ድረስ ደርሰዋል። በእርግጥ በቃ እሱ ነው ትልቁ ስኬታቸው የነበረው። ሁለት ሺህ ላይ ሲደርሱ ግን ኬቨን ኪገን ሌላ ወርቃማ ልጃቸው የዛ ቡድን አሰልጣኝ ሆነ። በአውሮፓ ዋንጫ ከምድባቸው ማለፍ አልቻሉም። ከዛ ነው ይሄ ትውልድ በደንብ መፍላት የጀመረው። እንግዲህ አሁን ይሄ ብሔራዊ ቡድን ከ2000 እንደው 10 አመት እንስጠው አንድ ጄኔሬሽን አንድ የእግር ኳስ ጄኔሬሽን ላይ እንልስጠው ያ 10 አመት እንደ እግር ኳስ ጄኔሬሽን የሚቆጠርና ከ2001 እስከ 2010 ባለው ጊዜ ከሩብ ፍጻሜ አልፎ አያውቅም። በመሀል እንዲያውም የአውሮፓ ዋንጫ ሁሉ ዘለለው እኮ 2008 ላይ በክሮኤሽያ ብሔራዊ ቡድን ተሸንፎ የአውሮፓ ዋንጫም ጭምር ማለፍ አልቻለም። አንዳንድ የቀሩ አባላት ነበሩ 2012 የአውሮፓ ዋንጫ ላይ ከ አንድሪያ ፔርሎ ከፓኔንካ አልተረፉ። በቃ የመጨረሻ ከሊሚኔሽን ናቸው ማብቂያው ያኔን የነበረው እና ጄራርድ ሪዮ ፈርዲናንድ ጋር በነበረው ቃለ ምልልስ ላይ የበለጠ ያንን ቡድን የተቸው መንፈስ፣ የቡድን መንፈስ አልነበረውም የሚል ነው። እኔ ጎልደን ጄኔሬሽን የሚለው አገላለጽ ግን ለምሳሌ ም ሁለት ሺህ ሁለት ያለም ዋንጫ ላይ ማን ጣላቸው? ብራዚል ያሸነፋቸው ብራዚል ማል አልነበረው ሮናልዶ ናዛሪዮ ነበራቸው፣ ሪቫልዶ ነበራቸው፣ ሮናልዲኞ ነበራቸው፣ ሮቤርቶ ካርሎስ ነበራቸው፣ ካፉ ነበራቸው፣ ሉቺዮ ነበራቸው። የማን ይበልጣል? የትኛው ነው ሃይ ክላስ? ምንድነው ጎልደን ጄኔሬሽንስ ማለት? በቀደም ደብሮይነ ላይ አንድ ጋዜጠኛ አበገነው። ይሄ የእናንተ ወርቃማ ትውልድ የአለም ዋንጫ የአውሮፓ ዋንጫ የዓለም አሸነፉ ምክንያት ምንድን ነው ብሎ ሲለው ይህንን ከተናገረው በኋላ ዩቲዩብ ላይ ታገኘዋለች ክሊፑን ስቱፒድ እያለ ሄደ ጋዜጠኛው ግን መጀመሪያ ምን አለው እንደዛ እያኩ ተመተመ ከመሄዱ በፊት ፈረንሳይ ወርቃማ ትውልድ አልነበረትም እምባፔ ግሪዝማን ፖግባ ቫራን አይነት ተጫዋቾች የነበሩበት የፈረንሳይ ቡድን ወርቃማ ትውልድ አልነበርም የቤልጅየም ከዚህ ይሻል ነበር ማለት ነው። ምን ማለት ነው? ብራዚል ወርቃማ ትውልድ አልነበረውም? በዛ ጊዜ ያለ ዋንጫ ላይ ኔይማር ምናምን የነበሩበት ትውልድ ወርቃማ ትውልድ አለ። ምን ማለት ነው ይሄ? ወርቃማ ትውልድ ለማን ነው ወርቃማ ትውልድ? ሲጀመር ወርቃማ ትውልድ አንጻራዊ ነው። እንግሊዞቹ ራሳቸው አሉ። እና በቃ ጊቭን ነው ለነሱ ችግሩ፣ እሱ ነው። ወርቃማ ትውልድ ከሌሎች ወርቃማ ትውልዶች ጋር ነው የሚፎካከሩ። የስፔን ብሔራዊ ቡድን 2008 ላይ ወርቃመትወርቃማው ትውልድ አልነበረም? ቻቪ የሚያስቀና ማካ ክፍል ማለት ነው። እና ፑዮል፣ ራሞስ እኮ ተሰጥቶ ከመትረፍረፎ የተነሳ ፑዮል እስኪ አቆም ድረስ የቀኝ ፉልባክ ነው የነበሩ ፑዮልና ፒኬ ነበሩ የስፔን የመሀል ተከላካዮች የነበሩት። ካስያስ ነው በረኛቸው፣ ከምን ጊዜም ትልል ግብ ጠባቂዎች አንደኛው። ቪያና ቶሬስ ናቸው አጥቂዎቻቸው፣ አንደኛው ሁለተኛ። ግን ለጥቂትም ነው ግን ያላለፉት እሱንም መርሳት አያስፈልግም ለጥቂት ነው ያላለፉት። ለምሳሌ እኔ አሁን ተመልሼ የሳየው ሁለት ሺ አራት ላይ ፖርቱጋል ላይ ካምቤል ያስቆጠረው ጎል ህጋዊ ጎል፣ በኋላም በመለያ ምት ነው የተሸነፉት። ሁለት ሺ ስድስት የዓለም ዋንጫ ላይ ያው ሩኒ በዛ በጣም አወዛጋቢ የሆነ ሁኔታ ከጨዋታው በቀይ ሲወጣ ሪካርዶ ካርቫዮን ረግጦታል፣ ከሮናልዶ የነበረው ድራማ ምናምን አለ አይደለም ያንንም ጨዋታ እኮ በመለያ ምት ላይ ተሸንፈሽ የመለያ ምት ላይ ደርሰሻል ማለት ጨዋታውን አልተሸንፍሽ፣ በመለያ ምት ተሸንፈሻል። ለምሳሌ አደናብሯቸዋል፣ ሪካርዶ የሚባለው ግብ ጠባቂያቸው ማለት አደናበራቸው አለ። መጨረሻ ላይ ግን ዩሴቢ ይመክረው ነበር የሆነ ነገር እያለ እየደጋገመ። አንዴ ስለ ፍጹም ቅጣት ምቶች በሰራው ጊዜ አንስቼው ነበር። እና ከራገር ሄደ ሳተው፣ ግን ዳሪዮስ ቫስል ሲመጣ ሶስት አራት ጎሎች አስቆጠሩና እንግሊዞቹ ዳሪዎስ ቫሰል ሲመጣ ሪካርዶ አወጣና ጓንቱን ጣሉ። በጄ ነው ማለት ነው አሉ እና በጁ አዳሉ ያለ ጓንት። በጣም ሀይ ፕሬሸርድ በሆኑ አጋጣሚዎች ላይ ምናልባት ፕሬሱ ምናምን ባስቀመጠባቸው ኤክስፔክቴሽን ምክንያት፣ ወርቃማው ትውልድ የሚለው ልጣፍ በሚፈጥርባቸው ሸክም ምክንያት ተሸንፈው ሊሆን ይችላል። ግን በጣም በትንንሽ ማርጅኖችም ግን እንዳላለፉ ግን ማስተዋል ያስፈልጋል። ከፍጻሜ የቀሩት ከአንድ የፍጹም ቅጣት ምት ጎርለው ምናምን እንግሊዞቹ ሁሌ ይሄ ፔናልቲ ትራውማ አለባቸው። ፈረንሳይም እንደዚህ ነት ችግር አለበት የመለያ መቶች ላይ ግን የእንግሊዞቹ ደግሞ የከፋ ነው። ለምሳሌ የ ሁለት ሺህ ስድስት ላይ ላምፓርድ እኳ አይስትም የቼልሲ መቺን የነበረው ግን እዛ ላይ ኦን ሃርግሬቭዝ ብቻ ነው ያገባው። ኦን ሃርግሬቭዝ ለምን አስገባ ጎሉን? ሰዎች ምን ይላሉ? ካናዳን የተወለደው በጀርመን ያደገው የባየር ሚኒክ ተጫዋች ነበር። ስለዚህ የኢንግሊሽ ስቴሪዮታይፕ የዘጠና ስድስቱ ምናምኑ አልነካቸውም። ሰዎች የዘጠናው አላገኛቸውም ያንን አልኖረውም። ከሌላ ባህል የበለጠ ኮንቲኔንታል ከሆነ ቦታ ነው የመጣው የሚሉ ሰዎች አሉ። ትልቁ ችግር ደግሞ ሌላ አንደኛ፣ ለእኔ ግራ በሚገባኝ ሁኔታ አውሮፓውያን አሰልጣኞችን አምጥተውም ጭምር ሁሌም ፎርፎርቱ እንጫወት ማለታቸው እሱ ግራ የሚገባ ነገር አንዱ። ስታር ላይ መጨከን አልቻሉም ከአማካዮቻቸው መካከል አንዱ ስታር ላይ። ስኮልስ ቶሎ በቃኝ አለ። በእርግጥ ግን ሁሌ የነበረው ግራ መጋባት ጄራርድ፣ ስኮልስ ላምፓርድ እንዴት አንድ ላይ ይጫወቱ ነው? እንደው ሃርግሬቭዝንና ካሪክን የመሳሰሉ ምርት ተጫዋቾችን ትተን ጭምር ለዚህ ኤሪክሰን ጭራሽ መፍትሄ ማግኘት አልቻሉም። ትልቁ ህመማቸው የነበረው እሱ ነው። ግን ሁሌም ፎርፎርቱ እንዲጫወቱ ነበር ይሉ የነበሩት። የተለየ ኢንቬንሽን አልነበራቸውም። ከሆነም በቃ ሚድፊልድ ዳይመንድ ሞክረው ያውቃሉ። ግን ሁሌም ፎርፎርቱ ፎርፎርቱ፣ ደግሞ በአማካይ ክፍል በሶስት አማካዮች በሚጫወት ቡድን ሁሌ ብልጫ ያስወስድባቸው ነበር፣ ሁሌ ብልጫ ያስወስድባቸው ነበር። ሁለት አጥቂዎች ቤካምን የመሰለ ክሮሰር ከዛ ማን ነው ፔስ ሴተር? ላምፓርድና ጀራርድ በጣም ተመሳሳይ ናቸው። ስኮልስ ከእነሱ የበለጠ ስፔኖቹን አውሮፓዎቹን የሚመስል አማካኝ ነው። ግን ስኮልስም ቢሆን ሆልዲንግ አማካኝ አይደለም። ሶስቱን እንዴት አንድ ላይ ያጫውቷቸው? ትልቁ ራስ መታት የነበረው ወደ መለያ ምትም ሳይደርሱ ማለት ነው። በመለያ ምት ነው የተሸነፉት። የብራዚል ጨዋታ ላይ ያቺ ሮናልዲኞ ፍሪክ የቅጣት ምት ጎል ነች የወሰነችው። እንግዳ በኦውን ጎል አማ በማይክሎ ኢንጎና አማካይነት ይመሩ ነበር ግን አሁን አሁን ሲናገሩ ምን ሰማቸው ግን ተጫዋቾቹም በአብዛኛው እኔ ለምሳሌ ጄራርድ የዚህ ቡድን አባል እንደሆነ ኳስ ብያ አላቅም። ኮኔክሽኑ አልነበረኝም ከእንግሊዝ ብሔራዊ ቡድን ተጫዋቾቹም ከእንግሊዝም ጋር ነው ደሞስ ያለው ከአገሪቱም ጋር ኮኔክሽን አልነበረኝ ማለት ምናልባት ይሄ የሊቨርፑል ሜንታሊቲ ሊሆን ይችላል ከዚህ በፊት በሰፊው እንዳነሳ ነው እንግሊዞቹ ማነው እንግሊዞቹን እንግሊዛዊነትን በተመለከተ ያው በዊምብሌ ጨዋታ በተደረገ ቁጥር ጋድ ሴቭ ዘ ኪንግ ይባላል አሁን ድሮ ንግስቲቱ በነበሩበት ጊዜ ጋድ ሴቭ ዘ ኩን የሚለው መዝሙር ሲዘመር የሊቨርፑል ደጋፊዎች ይጮኋል ብዙ በደል ደርሷል በእንግሊዝ የሚል እምነት ስላላቸው እንደዛ ከሆነ የዤራርድ አላቅም፣ ግን የበለጠ አንዳችን አንዳችንን የምንደግፍ ብንሆን፣ የበለጠ የተባብርን ብንሆን፣ አንዳችን አንዳችንን የበለጠ የምናደንቅ ብንሆን ፐርፎርማንሳችን ላይ ይታይ ነበር። እኔ በማንቸስተር ዩናይትድ ስኬት ላይ መራርነት ነበረኝ፣ በቼልሲ ስኬት ላይ መራርነት ነበረኝ ይላል፣ በአርስናል ስኬት ላይ መራርነት ነበረኝ። ሁሉም ፕሪሚየር ሊግ አሸንፈዋል፣ እኔ ደግሞ ፕሪሚየር ሊግ አላሸንፍኩም፣ ግን ደግሞ እኔ በአውሮፓ ይሆንልኛል ስለዚህ በዚህ ሌሎቹ መራሮች ነበሩ። አፕሪሼት ግን አንደራረግም ሚል አስተያየት ሰው የሆነ ጊዜ እኮ የባሎንዶር ሽልማት ሲሰጥ ጄራርድና ላምፓርድ ሁለተኛ ና ሶስተኛ ሙሉ ሆኖ ጨርሰዋል። ሮናልዲኞ ወሰለኛ ያሸነፈው ያን እዛ ላይ ነበሩ ተጫዋቾቹ። በእርግጥ በእርግጥ በጣም ጥሩ ተጫዋቾች ናቸው። ደሞ ያን ጊዜ እውነትም የእንግሊዞቹ ቡድኖች ሊቨርፑል ሁለት ሺ አምስት ቻምፒየንስ ሊግ አሸናፊ ነበር። ሁለት ሺ ሰባት ቻምፒየንስ ሊግ ፍጻሜ ይደርሷል። ቼልሲ ቢዘገይም የጆዜ ሞሪኞ ቡድንም በኋላ አቭራም ግራንት የያዙት ቡድንም በፍጻሜ ደርሷል። ደግሞ በአቭራም ግራንት ጊዜ ከአንድ የጆን ቴሪ ፍጹም ቅጣት ምት ርቀት ውስጥ የነበሩት የቻምፒየንስ ሊግ አሸናፊ ለመሆን ግን ብዙ ጊዜ በሞሪኞ ስር ደግሞ ሴሚ ፋይናል ድረስ የሚደርስ ቡድን ነበር። አርሰናል ሁለት ሺ ስድስት ፋይናል ደርሷል። በአውሮፓ እኮ ብዙ ርቀት የሄደ የነበረ ነው። ወርቃማ መባሉ ፕሬሸር አመጣ ለማለት እንጂ ምርጥ ትውልድ እንደነበር ግልጽ ነው። እና ኢግኖር እንደራረግ ነበር አለ አሁን እሱ የሚተቸውም ሌሎችም ሰዎች የሚሉት እንዴት ኤሪክሰን፣ እንዴት ካፔሎ፣ እንዴት ማክላረን ይሄ እንዲሆን ፈቀዱ? እንዲህ አይነት ሆድና ጀርባ መሆንን እንዴት ፈቀዱ? ዤራርድ ሚያነሳው እሱ ነው፣ የኮሌክሽን ኦፍ ኢጎስ ነው በቃ የኢጎ ስብስብ የነበረው ቡድን አልነበር ነው ማለት እና ይሄንን ከተናገረ በኋላ በሚዲያ ወጥቶ ብዙ የተቸው ሰው አላየሁም። የቅርብ ጓደኛውን ዌይን ሩኒ ሁለቱም ሊቨርፑላውያን ናቸው ማለት የሊቨርፑል ልጅ ነው ስካውሰር ነው እሱም እሱም ወጥቶ በቢቢሲ አንድ ፖድካስት ጀምሯል። በዚህ ይሄ ሲዝን ከተጀመረበት ጊዜ ጀምሮ እዛ ላይ ምን እንደሚሰማው አውቃለሁ። እሱ የሄደበትን ርቀት ግን አልሄድም፣ ራስ ወዳድ ተሸናፊዎች ነን የሚለው ርቀት ድረስ ግን አልሄድም። ልል የምችለው በመልበሻ ክፍል ውስጥ ጠንካራ ፐርስናሊቲዎች ግን ነበሩዋል። እያንዳንዱ ትልልቅ ፐርስናሊቲ ነው የነበረው የሚል አስተያየት ሰጥተ። አሁን ይሄ ክሊክ ተሰብሮ ነው እንግዲህ የእንግሊዝ ብሔራዊ ቡድን በጋሬት ሳውስጌት አሰልጣኝነት ስር በአምስት ዓመት ሁለት የአውሮፓ ዋንጫ ፍጻሜ ተጫወተው የዓለም ዋንጫ ግማሽ ፍጻሜ ተጫወተው። የአውሮፓ ዋንጫም የዓለም ዋንጫም 2012 ላይ በፈረንሳይ ሲሸነፍ የተሻለው ቡድን ነበር። ሩኔ የበለጠ ቀለል ያለ አነጋገር ነው። ግን ዤራርድ ያንን ቡድን የሚተቸው በራስ ወዳድነት ነው።